ሰይጣንም ይፈትናችሁ ሰውም ይፈትናችሁ። እየተፈተናችሁ ከሆነ ግን አንድ ነገር አላችሁ ማለት ነው። ሲጀምር እኮ ድንጋይ የሚወረወረው የአቡካዶ፣ የማንጎ፣ የብርቱካን ዛፍ እንጂ ባህር ዛፍ ላይ ይወርወር፣ ምን አለው? ባህር ዛፍ ቻሌንጅ ውስጥ ከሆናችሁ ማለቃቀሳችሁን ትተውና የአንድ የሆነ ነገር አለኝ ማለት ነው። ፈጣሪ የሆነ ነገር ከውስጤ ሊያወጣ ፈልጓል ማለት ነው። ታንክስ ቱ ፔን አይደል፣ ታንክስ ቱ ቻሌንጅ። ለሆኑ ለሰደቡን፣ ለሆኑ ለፈተኑን ሰዎች ምስጋና ይድረስ። እነሱ ናቸው ያበሰሉን። ሀያ ዘጠኝ ነገሮች እየነገርኳችሁ ለትስ ዱማ ሜክፕ አንደኛ ሰውነቴ እረፍት እንዲያርፍ ቀን ማልመርጥለት ከሆነ እራሱ እንደሚመርጥልኝ። ሁለተኛ ከቤተሰብ ጋር ጊዜ ማሳለፍ መቻል እድለኝነት እንደሆነ። ሶስተኛ የማያልፉ የሚመስሉ ፈታኝ ጊዜያት አልፈው ጠንካራ እንደሚያደርጉ። አራተኛ እድሜን ቀንሶ መናገር እግዚአብሔር ካሮረን ዓመታት ላይ ይሄንማ አላኖርከኝም ብሎ መካድ እንደሆነ። አምስተኛ ማመስገን በብዙ ነገር እንደሚያስባርክ። ስድስተኛ ገንዘብ ደስታን አይገዛም እያልኩኝ ራሴ መሸወድ እንደሌለብኝ። ለምሳሌ ሰው ብረዳበት ያስደስተኛል። ስለዚህ ምርጫ አይኔ ነው ማለት ነው ለመደሰት ሰባተኛ እውነተኛ ጓደኞቼ በእኔ ስኬት መደሰት ወይንም መኩራት ነው እንጂ ያለባቸው መቅናት አይደለም። ቅናት ደግሞ በተለያየ መልኩ ሊገለጽ ይችላል። ለምሳሌ ስኬታችሁን በማጣጠር ስምንተኛ ለሰዎች መልካም መሆን ለእነሱ ብቻ ሳይሆን ለእኔም እንደሚጠቅመኝ ዘጠነኛ የራስን ስራ መስራት ወይንም ቢዝነስ ኦን ማድረግ ቀላል ነገር እንዳልሆነ አስረኛ አስራት ሳወጣ ጊዜም ጉልበቴም ስራዬም እንደሚባረክ አስራ አንደኛ ቀላል ባይሆንም ኢትዮጵያ ውስጥ ሰርቶ መለወጥ እንደሚቻል አስራ ሁለተኛ አሁን ካለኝ ነገር ላይ ነው እንጂ መስጠት መመጽወጥ ያለብኝ፣ ቆይ ሀብታም ሰው እንሰጣለው ማለት እንደሌለብኝ፣ አሁን ያልተለማመድኩትኝን መስጠት በኋላ ከየትም አላመጣውም። አስራ ሶስተኛ መታገስ እንደሚያሸልም። አስራ አራተኛ የስራ ገቢውን ለማንም መናገር እንደሌለብኝ፣ ምክንያቱም በእናንተ ገቢ ሰው ፕላን ማውጣት ይጀምራል፣ ለዚያውም ወጪ ሳይቀንሱ። አስራ አምስተኛ ጸሎት ማድረግ ለብዙ ነገር ቁልፍ እንደሆነ። አስራስድስተኛ ላጠፋሁት ጥፋት ሰውን ብቻ ሳይሆን ራሴንም ይቅር ማለት እንዳለብኝ ካልሆነ ሰላም እንደማይኖረኝ ተምሬያለሁ። አስራሰባተኛ ጤና ሀብት እንደሆነ። አስራስምንተኛ ወንዳታ ወንድ ነሽ አንቺማ መባል ሙገሳ እንዳልሆነ። አስራዘጠነኛ ሰው ምን ይለኛል ብዬ መጨነቅ እንደሌለብኝ ምክንያቱም ሁሌ ምንም ላደርግ ምንም ሰው አስተያየት ከመስጠት ወደኋላ ስለማይል። ሀያኛ መልካም ትዳር የእግዚአብሔር ስጦታ እንደሆነ። ሀያ አንደኛ መገፋት ከፍም ዝቅም ሊያደርግ እንደሚችል፣ ምርጫ የራሳችን ነው። ድንጋይ ሲወረወርብህ ቤት ስራበት አይደል የሚባለው። አልተቀበልከው ደግሞ ያው ይጎዳሃል ድንጋይ። ሀያ ሁለተኛ ይሄን ሳገኝ እንዲያደርጋለሁ ማለት እንደሌለብኝ ምንጊዜ እጄ ላይ ባለው ነገር ነገሮችን መሞከር እንዳለብኝ። ሀያ ሶስተኛ እምቢ፣ አልችልም፣ አይሆንም ማለት እንዳለብኝ ምክንያቱም ሁሌ በይሉኝታ የሚደረጉ ነገሮች ራሴን ስለሚጎዱኝ። ሀያ አራተኛ ራሴን ከሰው ጋር ሳይሆን ከበፊቷ እኔ ጋር ማወዳደር እንዳለብኝ። ሀያ አምስተኛ ከሰው ምንም ነገር መጠበቅ እንደሌለብኝ። ሀያ ስድስተኛ ጤናማ ያልሆኑ ምግቦችን ወይም መጠጦችን ወደ ሰውነታችን ማስገባት ለወደፊት ዋጋ እንደሚያስከፍሉ። ሀያ ሰባተኛ ህልም ያለ ስራ ወይንም ያለ ምንም ጥረት ህልም ሆኖ እንደሚቀር። ከስምንተኛ ሰው ስለ እኔ የሚያስበው ሳይሆን እኔ ስለ ራሴ የማስበው ነገር እንደሆነ ዋጋ ያለው። ዘጠነኛ ብዙ ከማውራት ብዙ ማዳመጥ እንደሚሻ። እስከ መጨረሻም እንግዲህ ሜካፔ ይሄን ይመስላል። በዚህ አጋጣሚ ለምንም አይነት ኦኬዥን ሜካፕ መሰራትም ሆነ መማር የምትፈልጉ ስልኩል ሜካፕ ስቱዲዮ ብላችሁ ደውሉልን። ወዳቻለሁ። ባይ። ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው። ተመልከተዋል። ልብሱ የት ነው ያለው? እዚቹ ጋር አይደለም፣ አቧራውስ እዚቹ አይደለም። ልክ በሚመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል። ወደኋላ አልሄድም ይላል። ያኔ ቦነነ ይባላል። አይቷል። አልሄድም ሲል ቦነነ ይባላል። ቲስ ኢዝ ኦልሶ ዋን ኦፍ ድ ኤግዛምፕል ኦፍ ኢነርሻ። ወደ አዝ ሚን ኢነርሻ ዝም ብላችሁ በአማርኛ መፍዘዝ ሲባል ኢት ኒድስ አ ፎርስ። አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ። ያ ነገር ፈዛዛ ነው ይባላል። በፊዚክስ አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ ዊ ኮል ኢት ኢነርሻ። ይህንን ሞሽን ላይ ብቻ እናነሰዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበለውም። መልካም ብለን መጥፎም ቢሆን ሪዚስት ያደርጓል። ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን መኪና ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አለም። ልክ መኪናው ፍሬ ሲ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። ቅድም ወደፊት ይሄዳል ነበር። ስለዚህ ልክ መኪናው ሲቆም ሰውነታችሁ ያን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል። ኢነርሻ አንደኛ። ሁለተኛ ምናልባት መኪናው ቆሟል፣ ድንገት ቢነሳ ሰውነታችሁ ሊጥላ ነው? ወደ ኋላ ነው የሚለው። ለምን? ልክ መኪናው ወደፊት ሲል ሰውነታችሁ ይላል አይ ቅድም የነበርኩበት ቦታ ካልቆምኩኝ ብሎ ወደኋላ ይቃወማል ማለት ነው። እሺ መኪናው ድንገት እንደዚህ ይሄዳል፣ ድንገት ቢታጠፍስ ሰውነታችሁ ወዴት ነው የሚለው ወደ ጎን። ለምንድን ነው ወደዚህ ሰውነታችሁ ጥፍ የሚለው? ቅድም እንዲቀጥ ብላችሁ ነበር የመጣችሁት ሰውነታችሁ አይ እንደ ቅድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው። ሁሉም ቦዲ ኢነርሻ አለው። ሁሉም ቦዲዎች ኢነርሻ አላቸው ከተባለ የአንድ ቦዲ ኢነርሻ ዲፔንድ የሚሆነው ማሱ ላይ ነው which means ቦዲው ማሱ በጨመረ ቁጥር ኢነርሻውን በዛው ልክ እየጨመረ ይሄዳል።